የእስልምናውን ህግ አሁን አብራራለን። አንዲት ሴት ከተደፈረች ምን ያክል ምስክር አምጥታ የአይን ማኛ አምጥታ ነው ሰውየው የሚገደለው የሚለውንም አብራራለን። ቆይ ቆይ፣ የት ገባሽ? መጀመሪያ ይሄን መቼ ፈታሽ? ይለን ጋቢእንዲአንድ ደግሞ ቢ መጀመሪያ፣ ግድክ ያልከው ልክ ነው፣ አልተሳሳትክም። ስለዚህ በመጽሐፍ ቅዱስ ሴቶች የደፋች ያገባቸዋል ማለት ነው። አዎ፣ የደፈራት ያገባት ኃላፊነት ይውሰድ ማለት ነው። አውዝ ቢላ አስገድዷት። አጅ አንቺ አንድ እኔ እኮ በጣም ይስማማኛል እያልኩ አይደለም፣ ህግ ነው ያስረዱ። የእግዚአብሔር ህግ ነው። እግዚአብሔር ላንቺ አያዝንም እንዴ? እግዚአብሔር አይወድሽም እንዴ? እግዚአብሔር ሰዎችን አይወድም እንዴ? ፍቅር እኮ ለምን ሁሉ አንቺ የሚያስብልሽ ነው ማለት ነው። እኮ አንድ አይደለም። ስለ ሀፌቱ አለ ጥያቄያችን እምሩ ኖርማሊ ነኝ እንደዚህ አይደለም። እና ግን ችግር የለውም፣ በቃ እኔ ነው ችግር የለውም። መማማ ነው በክፉ ነገር ታስቢዎች፣ አክቹዋሊ ሀሳቢች ማለት ነው። አንቺ ሰውየው እሱ አይደለም የሚያገባት የለ እንዲያገባት ኃላፊነት እንዲወስድ ነው። አንድ ወንድ አንቺን አየሽና ሴክሹዋሊ አቢዩዝ አደረገች። አስገድሎ ማለት ነው። ፆታዊ ጥቃት ያደረሰብሽ ህመሙን ታውቂዋለሽ አይደለ? ምን ያክል ህመሙ ፊዚካሊ ሜንታሊም ነው። ሰውነት ጎዳል። በደንብ አስረግጬ መናገር አለ፣ ህዝቡ በደንብ ይግባው። ሰውነትሽ ተጎድቶ፣ አእምሮሽም፣ ዋናው ደግሞ የአእምሮ ነገር ነው። አእምሮሽ ጀመር ህክምና ራሱ ያስፈልገዋል። አሁን ራሱ ሳይኮሎጂስቶች እኮ አሉ አ ያክም አሉ። ራሱ ህክምና ሳይደረግልሽ አእምሮሽ እንደዛ ተበክሎ ያው ድጋሚ ትተኛለሽ። ቢያገባሽ ምን ትያለሽ ከይንዱት በጣም ማጥፋት እንኳ እንኳን ላይሆን ይችላል፣ ላሳድግበት ግን ልክ በጣም ፔንፉል የሆነ ነገር ሊኖረው እንደሚችል አምናለሁ። እግዚአብሔር ፍቅር አይደለም? እንዲ እግዚአብሔር ፍቅር ነው፣ ፍቅር ነው። ፍቅር ከሆነ ከሆነ ፍቅሩ ነው እስልምና ያስረዳሻ ለ ችግር የለውም ወገናችን አሁን እዚህ ጋር እንጨርስ ፍትሃዊ ከሆነ አንቺን የሚወድሽ ከሆነ ማድረግ አለበት ምንድን ነው የደፈረኝ ሰውዬው ወገቡን ቢለው አንዴ ጥሩ ነው ማለት ነው ይሄ ፍትሃዊ ነገር ነው በቃ ልጁን እንዲያሳድግ ሀላፊነት እንዲወስድ የታጨች ከሆነች እና ከደስታች ግን በእሷ ላይ ነውር የለባትም ሰውየው ይገደል ነው የሚለው መጀመሪያ እኩል አረገዘች የሚል ታደፍራለች። እኔ ለዚች ሴት ፍትህ ፈልጋለሁኛ። ፍትህ ፈልጋ ታደፍራ እንዴ? በሆነ ሰው ነው ተደፍራለች። እኔ ልክ እሺ ልክ ከሽ እግዚአብሔር ችግር የለውም። አይ አክሰፕትድ ፐርሰናሊ ልክ ነው ቢሄ ነው። ስለዚህ ችግር የለውም። ፔን ይኖረዋል፣ የሚከብድ ነገር ይኖረዋል አምናለሁ፣ እቀበላለሁ። የእስልምናውን አስረዳኝ። እሺ ነገር መሰለሽ፣ ችግር የለውም ፍቅር የእስልምና ነው አዎ፣ አምነሻል። በክርስትና አይደለም በኦሪት ህግ ነው፣ ግን ችግር የለም አሁንም አክቹአሊ ህጉ አሁንም ድረስ ይሰራል። ስለዚህ በእግዚአብሔር ህግ መሰረት አንድ ሴት ከተደፈረች ደፋሪ ያገባታል። አይደለም ብር ከፍል፣ ሀምሳ ብር ክፍል፣ ያገባታል። ሀምሳ ብር አይደለም የሚለው ግን፣ እሺ ሀምሳ ብር ነው ሀምሳ ሰቅ ነው የሚለው ቀጥልና፣ አሁን የእስልምናውን አስረዳኝ። በቃ ይህን ጨረስን። እሺ በእስልምና ሲያስተምሩ ምን አለ ዳኛ የሚባል ነገር አለ፣ ምደ ህግ አለ በስራች ቃጦ የሚባል ፈራጅ አለ። ስለዚህ አንድ ሴት ተደፍራ ወደ ዳኛው ከመጣች መጀመሪያ የሚያው ምንድን ነው ይሄ ነገር ተብሎ ይመረመራል። መጀመሪያ ከተባለ ሰውነቷ ላይ ባለው ነገር ምንም የሚሆን ይደረጋል። ከተደረገ በኋላ ይሄ ነገር በፍቃድ ነው ይፈረድበታል። ግን ሴትዮ ግን ደርሳ ከሆነ ፍቃደኛ ነበረች ወይስ አልነበረች የሚለውን ነገር ይመረመራል። ከዛ በኋላ ከዚህም አልፎ ደግሞ ወይም አጠራጣሪ ምስክር ይጠየቃል። ስለ ምስክር የሚባል ነገር ያስፈልጋል። አንድ ነገር ለመፈለግ ምስክር ያስፈልጋል። ስለዚህ ይሄን ነገር ያዩ ሰዎች ካሉ ይጠራሉ፣ ይጠየቃል ከሄደ ደግሞ ቃቴ